ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆያለሁ። ማህበረሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች እንዲመለሱ፣ ለሰላም መስፈን የበኩሉን ድርሻ እንዲወጣ የደቡብ ወሎ ዞን አስተዳደር አሳሰበም ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በመቅደላ ወረዳ ደብረ ዘይት ቀጠና በሰላምና ወቅታዊ ጉዳዮች ዙሪያ ህዝባዊ ውይይት ተካሂዷል። ሳልሀዲን ሰይድ ተጨማሪ ዘገባሉ ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት በመቅደላ ወረዳ ደብረ ዘይት ቀጠና ህዝባዊ ውይይት ተካሂዷል። በመቅደላ ወረዳ የደብረ ዘይት ቀጠና ነዋሪዎች በታጠቁ ኃይሎች እገታ፣ ዘረፋና ሌሎችም ከሰብአዊነት ያፈነገጡ ወንጀሎች ተፈጽመው ብናል ብለዋል። ያለፉትን ሁለት ዓመታት በስቃይ ውስጥ አሳልፈናል ያሉት ነዋሪዎቹም እየደረሰባቸው ካለው ግፍ ለመላቀቅ፣ የአካባቢያቸውን ሰላም ለማስጠበቅ ከጸጥታ ኃይሎች ጋር በጋራ እየሰሩ መሆናቸውን ተናግረዋል። መንግስት ከጸጥታ ማስከበር ጎን ለጎን የልማትና የመልካም አስተዳደር ችግሮችን እንዲፈታላቸው ጠይቀዋል። በህዝብ ላይ በማዳበሪያ ጉዳይ፣ በእርዳታ ጉዳይ፣ በግብር ጉዳይ በተለያየ አቤቱታ ሰሚ ጠፋ። ይህ ህዝብ አርሶ መብላትን፣ ነግዶ መብላትን፣ ሰርቶ መብላትን ይወዳል። አሁን ግን አጣ። የሚሰራበት ወጥቶ የሚገባበት ገበያ ደርሶ የሚመለስበት ቦታ አጣሁ። የመልካም አስተዳደር ችግር የተፈጠረው የወጡት እንዴት ነው የሚለውን እንደ ራሴ ለመግለጽ ያክል በየመስሪያ ቤቱ በየሴክተር መስሪያ ቤቱ ሂዶ ፍትህ አይገኝም። የትም ቢሆን ማለት ነው። እኔ አላገኘሁም እንደ ግሌ። ህብረተሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ሰላም አይነተኛ ሚና አለው ያሉት የመቅደላ ወረዳ ዋና አስተዳዳሪ እንዳልካቸው አረጋም የመልማት ጥያቄዎችን መንግስት ደረጃ በደረጃ ለመፍታት ዝግጁ መሆኑንም ተናግረዋል። አሁን ለተገኘው አንጻራዊ ሰላም የህብረተሰቡ ድጋፍ ከፍተኛ መሆኑንም ዋና አስተዳዳሪው ጠቁመዋል። ዛሬ ለተገኘው አንጻራዊ ሰላም የህዝባችን ድጋፍ በጣም ትልቅ ነበረ። አስተዋጽኦ የጎላ ነበር። በተለይም የጸጥታ ኃይላችን ከጎን ሆኖ በመደገፍ ደረጃ በኩል ሎጂስቲክስ በማቅረብ በኩል የመረጃ ምንጭ በመሆን በኩል በሽምግልናው በኩል ደግሞ አንዳንድ ሁኔታው ሳይገባቸው ዝም ብለው የገቡ ወጣቶችን ወደ አካባቢያቸው እንዲመለሱ በማድረግ ወደ ሰላምና ልማት ሰራቸው እንዲመለሱ በማድረግ የህዝባችን ድርሻ በእጅጉ ትልቅ ነበር ማለት ነው። ከህብረተሰቡ ለተነሱ ጥያቄዎች ምላሽ እንደሚሰጣቸው የተናገሩት የደቡብ ወሎ ዞን ምክትል አስተዳዳሪ አቶ አሊ ኢማም የተጀመሩ የሰላም ውይይቶች ማህበረሰቡ አካባቢውን እንዲጠብቅና ሰላሙን እንዲያጸና የሚያስችሉ ናቸው ብለዋል። ሀገር እንዲኖር ቀበሌ መኖር መቻል አለበት። የቀበሌ መንግስት በሌለበት የፌዴራል መንግስት የለም ወይም ደግሞ የሀገር መንግስት የለም። ፍላጎታቸው የተልኳቸው ሀገር የማፍረስ ሆኖ ፊት ለፊት ገጥሞ መታገል ስለማይችሉ ከቀበሌ ጀምረው ህዝብን ማማረር የቀበሌ መንግስትን ማማረርና መበተን ተልኮ አድርገው የሚንቀሳቀሱ ናቸው የሚለውን መግባባት ያስፈልገናል። ከዚህ ተነስተን ተልኳችን ሀገር ማዳን ነው ካል መንደር ማዳን የሚለውን ተልኮ በመንደር ደረጃ ያለ አመራር፣ በመንደር ደረጃ ያለ ህዝብ ሊወጣ ይገባል ማለት ነው። ጥያቄ አለን የሚሉ አካላት ጥያቄዎቻቸውን በውይይት መፍታት እንጂም ህብረተሰቡን በማንገላታትና መሰረተ ልማቶችን በማውደም መሆን እንደሌለበት ያነሱት ምክትል አስተዳዳሪው የተጀመሩ ልማቶች እንዲጠናቀቁ ማህበረሰቡ ከመንግስት ጎን መሰለፍ እንዳለበት አሳስበዋል። ህዝብ ያነሳቸው ጥያቄዎች ይመለሱ ያለ ኃይል ቀበሌ ላይ መንግስት እንዲፈርስ በማድረግ ይህን ስራ ሊሰራ የሚንቀሳቀስ አመራር በማገት ለዚህ ስራ የሚንቀሳቀሱ የልማት ድርጅቶችን በማባረር ነው እንደ ጥያቄ እንዲመለስ የሚያደርገው። ስለዚህ ህዝባችን አካባቢውን የመጠበቅ ግልጽ ኃላፊነት እንዳለበት ተረድቶ አካባቢውን በመጠበቅ ቀበሌውን የተረጋጋ መንግስት እንዲኖረው ማድረግ አለበት። በኢትዮጵያ ባለፉት አመታት ሰላሳ ሚሊዮን ማሳዎች ተለክተው ዘመናዊ የይዞታ ማረጋገጫ እንደተሰራላቸው ግብርና ሚኒስቴር አስታወቀም። በሚኒስቴሩ የገጠር መሬት አስተዳደርና አጠቃቀም ከባለድርሻ አካላት ጋር በኮምቦልቻ ከተማ ውይይት አካሂዷል። ደጀናን ባቸው። በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም ከባለድርሻ አካላት ጋር በኮምቦልቻ ከተማ ውይይት አካሂዷል። በውይይቱም ዘመናዊ የመሬት አስተዳደር ለአርሶ አደሮች በውርስ በመሬት ኪራይ በስጦታና መሰል ከመሬት ጋር የተያያዙ ጉዳዮች የተቀላጠፈ አገልግሎት እንዲያገኙ እያስቻለ መምጣቱ ተጠቁሟል። ካዳስተር የመሬት ይዞታን መሰረት ያደረገ ዘመናዊ የመረጃ ስርዓት ነውም ተብሏል። ካዳስተር የመሬት ይዞታ መሰረት ያደረገ ዘመናዊ የመሬት መረጃ ስርዓት ሲሆን የይዞታውን አድራሻና መጠን ከባለይዞታው ይዞታው ማንነት የመጠቀም መብትና ግደታ ጋር አሟልቶ የሚይዝ ስርዓት በመሆኑ ጥቅም ላይ ለማዋል ወጪ ቆጣቢ እና ቀላል እንዲሁም ግልጽና አስተማማኝ የመረጃ ስርዓት ነው። አማራ ሚዲያ ኮርፖሬሽን ያነጋገራቸው ተሳታፊዎች መሬትን በዘመናዊ መንገድ ወደ ካዳስተር በማስገባታቸው የመልካም አስተዳደርና ሌሎች ችግሮችን መቅረፉን ተናግረዋል። ከግማሽ በላይ የዞኑን አጠቃላይ ማሳ ወደ ሁለት ነጥብ ሁለት ሚሊየን ማሳ በሁለተኛ ደረጃ ይዞታ ማረጋገጫ ሰርቲፊኬት ማረጋገጥ ችለናል። ካርታ ማሰራጨት ብቻ ሳይሆን ዘመናዊ መረጃ ስርዓት ውስጥ ማስገባት በጣም ተገቢ ስለሆነ በናርለስ በሚባለው ቴክኖሎጂ አማካኝነት መሬትን በዘመናዊ መንገድ ግብይት መፈጸም በጣም በጣም ትልቅ እቅድ አቅደን ከፍተኛ ስራ እየሰራ ያለንበት ሁኔታ ነው ያለው። ወደ 41 ማሳ አካባቢ በዘመናዊ መንገድ ግብይት የተሰራበት ሁኔታ ነው ያለው። ይሄ ብዙ ብልሽት አሰራሮችን የሚያስቀርበት ሁኔታ ተፈጥሯል። እንግዲህ አርሶ አደሩ አንደኛ በፊት ሰማኒያ ሶስት መሬት ድል ላይ እየተባለ ይጠራ በነበረበት ሰዓት አንዱ ለአንዱ ምስክርነት እየሰጠ በሀሰት በክተ ላይ አቅመ ደካሞች፣ እነዚህ ቨልነሪ ግሩፕን የምናላቸው ተጋላጭ ህብረተሰብ ክፍሎች ህጻናት፣ አረጋውያን፣ አቅመ ደካሞች መሬታቸው በመጋዞ ወይም ሼርክሮፒንግ በሚባለው የአካባቢ በልምድ ተጋዝተው ይጠቀሙ የነበሩ ሰዎች እንዳለ ወደ እነሱ ደብተር አስገብተው ይጠቀሙበት የነበረው እያንዳንዱ ማሳ ታች ስለሚያደረግ እነሱን ተጠቃሚ እንዲሆን ማድረግ ተችሏል። ቅሬታቸው በአግባቡ እንዲፈታ አድርጓል። አሁን ካሉን ወረዳዎች ሀያ ሁለቱ ላይ ካዳስተሩ ተሰርቶ ዘመናዊ ግብይት የሚንለው ይሄ መሬት ማስተላለፍ በሲቶ ጣቡርስ የሚባለው በዘመናዊ መንገድ በተሳለጠ ሁኔታ እየተላለፈ ነው። በአማራ ክልል መሬት ቢሮ የመሬት አስተዳደር ካዳስተር ባለሙያ የሽት የፈለቀ የክልሉ መሬት አስተዳደር 126 ወረዳዎች በካዳስተር ሲስተም ውስጥ ገብተው ስራዎች እየተከናወኑ መሆኑን ጠቅሰዋል። የመሬት አስተዳደሩ መዘመን ዘርፈ ብዙ ጠቀሜታዎችን እያስገኘ እንደሚገኝ የገለጹት ባለሙያው በርካታ ብልሹ አሰራሮች እንዲቀንሱ ማድረጉንም ተናግረዋል። ሁሉም አካላት መሬት ላይ እጃቸውን ይሰዳሉ። ትልቅ ብልሹ አሰራር፣ የመልካም አሰራር ችግር ያለበት ነው። ይሄ የምትቆጣጠረው ደግሞ ዘመናዊ የሆነ መንገድ እያንዳንዷን መሬት እያንዳንዱ ባለይዞታ መዝግበህ ኮምፒውተራይዝድ አድርገህ ስትሄድ ነው። ስለዚህ ይሄ በጣም ብዙ ለውጦችን ያመጣው፣ አንደኛው ባለይዞታው የኔ ነው የሚለው ስሜቱ ጨምሯል። የባለ ስሜት ወይም ቴኑር ሴኩሪቲ የሚባለው ነገር እየጨመረ ሄዷል። ሌላው ደግሞ ፍርድ ቤቶች ምኖች ፍርድ ቤት የነበረውን ክርክር ቀንሷል። አሁን ለምን በዘመናዊ መንገድ ስለተለካ፣ አሁን ማጭበርበር፣ ድንበር መግፋት፣ የወል መሬቶች መግፋት እየቀነሰ የመጣበት ሁኔታ ነው ያለ። ስለዚህ ቴኑር ሴኪሪቲ የሚባለው ወይም ደግሞ የይዞታ መብት የኔ ነው የሚለው ስሜት በከፍተኛ ደረጃ ጨምሯል። በግብርና ሚኒስቴር የገጠር መሬት አያያዝና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል በሀገር አቀፍ ደረጃ በአርሶ አደሮች እጅ ከ50 ሚሊየን በላይ ቁርጥራጭ ሳዎች ይገኛሉ ብለዋል። ከእነዚህ ውስጥ ባለፉት ዓመታት በተከናወነው ስራ ከ30 ሚሊዮን በላይ ማሳዎች ዘመናዊ አሰራርን በመከተል ሁለተኛ ደረጃ ቋሚ የይዞታ ማረጋገጫ ደብተር መስጠት መቻሉን ተናግረዋል። ወደ 30 ሚሊዮን ሰርተፍኬት ተሰራጭቷል። አሁን የቀሩን ወደ 20 ሚሊዮን አሉ። በተለያየ ቦታ እነዚህ 30 ሚሊዮኖቹ ዋና ዋና የአግሪካልቸር ግብርና ምርት ያለበት ቦታ ላይ ነው። በተጨማሪ ከዚህ ጋር የሚያያዘው የመረጃ ስርዓት ነው። ከወረዳ ጀምሮ እስከ ፌዴራል ድረስ የሚናበብ ብሔራዊ የገጠር መሬት ይዞታ መረጃ ስርዓት ገንብተናል። ናህር ላይስ ይባላል። ስለዚህ እነዚህ 30 ሚሊዮን የሚልህ መረጃዎች ሁሉ በዚህ መረጃ ስርዓት ውስጥ አሉ። ስለዚህ በወረዳ ደረጃ አርሶ አደሩ አገልግሎት ለማግኘት ወይም የመሬት ግብይት ለማግኘት በሚፈልግበት ጊዜ በቀላሉ ኮምፒውተራይዝድ በሆኑ ሲስተሞች አገልግሎት ያገኛል። ቀልጣፋ እንዲሆን ነው። አቶ ትዕግስቱ እንደገለጹት ቋሚ ደብተር የተሰጣቸው አርሶ አደሮችም ማሳቸውን በዋስትና በማስያዝ ብድር ወስደው የኢኮኖሚ ተጠቃሚ መሆን እንዲችሉ ተወስኖ በመተግበር ላይ እንደሆነ አስረድተዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ የሰዓቱ ዜናዎቻችን የእስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ